በቅድሚያ መላው የኦሮሞ ህዝብ ኢትዮጵያውያንን በሀገር ውስጥም በውጭ ሀገራዊትን በሙሉ እንኳን ለ2018 የእሬቻ በዓል በሰላም አድረሳችሁ ማለት ይፈልጋለሁ። እሬቻ የወንድማማችነት የፍቅር፣ የመተሳሰብ፣ የአንድነት፣ የአብሮነት በዓል ነው። በመቀጠል ክቡር አቶ ኃይሉ አዱኛ የኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ እንዲሁም አቶ አድማሱ ዳምጠው የፋና ሚዲያ ኮርፖሬት ዋና ስራ አስፈጻሚ ክቡራን እንግዶች ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። ለጠየቃችሁን ጥያቄ የኦሮሚያ ቱሪዝም ኮሚሽን ከተመሰረተ ገና አምስት ዓመቱ ነው። ባለፉት አምስት ዓመታት ግን ሲመሰረት ኮሚሽኑ ምንን ታሳቢ ያደርገው ነው? መንግስታችን ከለውጡ በኋላ ለቱሪዝም ዘርፉ የሰጠው ትልቅ ትኩረት አለ። ከአምስቱ የኢኮኖሚ ፒላሮች አንዱ ነው ቱሪዝም። ይህ ዝም ብሎ ሳይሆን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ቱሪዝምን የተረዱበት አረዳድ በጣም ትክክለኛ ነው። ሀገራችን የቡና መገኛ ሀገር ናት፣ ምድረ ቀደምት ናት፣ የሰው ልጅ ስዘር መገኛ ናት። እንዲሁም ደግሞ የአትሌቶች መፍለቂያ ናት። ብዙ ለዓለም ያበረከትናቸው ነገሮች አሉ። በአፍሪካ በቅኝ ግዛት ያልተገዛች አገር ናት። ማአት ያልተዳሰሱ ብዙ ሀብቶች አሉን። በአፍሪካ 18 የዩኔስኮ የዓለም ቅርስ በማስመዝገብ አንደኛ ብቻ ሳይሆን በረቀት በአንደኝነት ያለች ሀገር ናት፣ ይቺ ሀገር ኢትዮጵያ ቱሪዝምን ቅድሚያ ያለ ማድረግ አይችልም። ስለዚህ ይህን አቅም ስለተረዱ እናመሰግናችኋለን። ከዛ መቀጠል እንግዲህ የፖሊሲ የመዋቅራዊ ሪፎርሞች ተካሂደው ቱሪዝም ዘርፉ ሲጠናከር ከመጡት የክልላዊ ተቋማት አንዱ ቱሪዝም ኮሚሽን ነው። የኦሮሚያ ቱሪዝም ኮሚሽን ባለፉት አምስት ዓመታት በየዓመቱ የኦሮሚያ ቱሪዝም ሳምንትን በማዘጋጀት የቱሪዝሙን ሲያስተዋውቅ ነበረ ዋነኛ ራእያችን የነበረው የኦሮሚያን ቱሪዝም በአለም ቱሪዝም ካርታ ላይ እናስቀምጣለን ነበረ ያን ለማሳካት በተለያዩ ዘርፎች ስራዎችን ሰርተናል በተለይ በቱሪዝም ዲጂታላይዜሽን በማርኬቲንግ እና ፕሮሞሽን እንዲሁም ደግሞ በፓርትነርሺፕ የሰራናቸው ስራዎች ይጠቀሳሉ የኢሬቻ በዓልን አስቀድሞ ባለው ሳምንት ውስጥ የሚካሄድ የኦሮሚያ ቱሪዝም ሳምንት አለ ሶስት ቀን የሚካሄድ ይሄ ምን ምን አለው የቱሪዝም ኤግዚቢሽን አለው እንዲሁም ደግሞ የፓናል ውይይቶች አሉ የቱሪዝም አጀንዳዎች የሚነሱበት የቱሪዝም ሽልማት አለ። እንዲሁም ደግሞ እንግዲህ ፋና በዚህ ዘርፍ አምና ሲምቦ ፋና የሚል በትራቭል ሾው አሸንፏል። እንኳን ደስ አላችሁ። በድጋሚ እንዲሁም ደግሞ ሚስ ቱሪዝም ኦሮሚያ የተባለ ትልቅ የቁንጅና ውድድር አለ። ይህ የቁንጅና ውድድር የኦሮሚያን ቱሪዝም ብራንድ የምታስተዋወቀው ሴት የምትመረጥበት ነው። እንግዲህ ይህን በቀደም ከትናንት ላይ ነው የጨረስነው። በዚህ ዓመት ስምንት የአፍሪካ ሀገሮች ተሳትፈዋል። ቻይና ሲጨምር ዘጠኝ፣ ከኢትዮጵያ ጋር አስር ሀገሮች ነው የተሳተፉት በየአመቱ እያማረበት እየጨመረን የመጣው ጋና፣ ሴኔጋል፣ ናሚቢያ፣ ኡጋንዳ፣ ኬንያ፣ ሩዋንዳ፣ ብሩንዲና ጅቡቲ ተሳትፈውበታል። ነው ኤግዚቢሽኑ ላይ የቁንጅና ውድሮ ደግሞ ተሳታፊ ነበሩ። ኦፍኮርስ ለወደፊትም ማካሄዳችን አይቀርም። ቆን ቆንጆ እንቀጥለው ማድረጋችን አይቀርም። ስለዚህ ዙር ዙር ምንድነው ባህሉ ለማስተዋወቅ የሀገርን ቱሪዝም ለማስተዋወቅ ትልቅ ፋይዳ እንዳለው በመረዳት ነው የምንሰራው። የክልላችን መንግስት ሰፊ ትኩረት ሰጥቶ ይሰራበት ያለው ዘርፍ ነው። በዚህም በክልሉ መንግስት ድጋፍ ነው ይሄ የቱሪዝም ኮሚሽኑ በዚህ ደረጃ ተጠናክሮ የቆመው። ለዚህ ልባዊ ምስጋና የመቅረብ ፈልጋለሁ። የኮሚሽናችን ሰራተኞች፣ ደጋፊዎቻችን እንዲሁም የፋና ሚዲያ ኮርፖሬትን ጨምሮ መላ የሚዲያ አካላት ላደረጉልን ሰፖርት በጣም አመስገን ፈልጋለሁ የኢሬቻ ካራቫን ለአራተኛ ጊዜ ነው የተካሄደው ቀደም እንዳያችሁት ይህ ካራቫን 200 ኪሎ ሜትር ነው ተጉዞ የመጡት 537 ዓመት በፊት ከመዳወላቡ ኦሮሞ በሚያደርገው ጅላ ርቀው ወደ ኢንዲያን ኦሽን የሄደ የኦሮሞ ክላን ጎሳ ነው ከኛ ጋር እኩል አፋን ኦሮሞ የሚያወሩ እኩል ባህሉን ቀደም እንዳያችሁት የሚያሳዩ ናቸው እነሱ ለአራተኛ ራውንድ 2000 ኪሎ ሜትር ተጉዘው እዚህ መጥተው ከኛ ጋር ሬቻ ያከበሩ ነው። እነዚህ 8 የአፍሪካ ሀገሮች የመጡት እንግዶችም አሁን ሬቻ ሆራ ፊንፊኔ የነበሩ ነበሩ። ከኛ ጋር ሆራ አርሰዴ ደግሞ አሁን ይዘናቸው እንሄዳለን። በጣም ነው እናመሰግናችሁ። ዝግጅቱ በጣም ያማረ ነው። ደስተኞችነን እናመሰግናለን። ምናልባት አዴ በሀገር ደረጃ ሚሁን በክልል የቱሪዝም መዳረሻ ስፍራዎችን በማልማት ይሁን በማስተዋወቅ በርካታ ስራዎች ተሰርተዋል ይታወቃል። በተለየ ሁኔታ ኢሬቻንና ቱሪዝምን አስተሳስረን ምን ይዞልን መጥቷል፣ እንደ ክልልም እንደ ሀገርን፣ የሚለውን ነገር በመጨረሻ ቢያነሱ በጣም ማንሳት ፈልገው፣ እሬቻ በጣም ብዙ ሚሊዮን ሰዎችን ነው የሚሰበስበው። እያንዳንዱ ሰው ተጉዞ ተጉዞ ይመጣል ለማክበር፣ ዲያስፖራን ጨምሮ ሀገር ውስጥ ከውጭ ሀገር ይመጡ እዚህ ያሉ ኤክስፖርቶችን ሲጨምር በሚሊዮኖች ይመጣሉ። እነዚህ ሰዎች ሆቴል ይጠቀማሉ፣ የባህል አልባሳት ይገዛሉ። እንግዲህ አሁን እናንተ የለበሳችሁ ልብስ እንዴት እንደሚያምር አይታችኋል። ስንት ብር እንዳወጣችሁበት እንግዲህ መናገር ትችላላችሁ። በኋላ እያንዳንዱ ሰው ኦን አቬሬጅ ከምግብ መጠጥ መዝናኛዎችን ጨምሮ በአማካይ ሀያ ሺህ ብር እንኳ ቢያወጣ በእነዚህ ሚሊዮኖች ብታባዙት ምን ያህል ብር እንደሚመጣ መገመት ይችላል። እስከ እኛ አሁን ባለን ራፍ ስቲሜሽን አምስት ሚሊዮን ከመጣ አምስት ሚሊዮንን ባህሽ፣ ብናባዛ አስር ቢሊዮን ብር ነው የሚሆነው። ይሄ ኢኮኖሚስ ነው የሚሰራጨው። ቅድም እንግዲህ ቱሪዝም የኢኮኖሚ ፒላር ሆኖ ሲመረጥ እነዚህን ታሳቢ ማድረግ አለ። ምን ያህል ኢኮኖሚ እንደሚያንቀሳቀስ ማየት ይቻላል ማለት ነው። የዓለም ጂዲፒ አስር ፐርሰንቱ ቱሪዝም ውስጥ ነው ያለው። ወደ ኢትዮጵያ ስንመጣ ደግሞ ከዛ በላይ ማድረግ እንችላለን። ኢትዮጵያ በጣም ጸጋ ያላት ሀገር ስለሆነች ብዙ ጸጋዎች ያሉባት ሀገር ስለሆነች ነው። ስለዚህ ኢሬቻን ስናስብ ሰዎችን ማምጣት ብቻ ሳይሆን ባህል የሚታወቅበት ትልቅ መድረክ ነው። ከዛ በላይ ደግሞ ኢኮኖሚ የሚያንቀሳቀስ ትልቅ አቅም ስለሆነ እናንተ እያደረጋቸው ያለ ስራ እጅግ በጣም የሚያምር ጥሩ ስራ ነው። ሌሎችም የተለያዩ ባለድርሻ አካላት እያደረጉ ያለው ጥሩ ስራ ነው። በጣም በአጭር ዓመት ውስጥ እጅግ በፈጠነ ሁኔታ፣ በአማረ ሁኔታ ኢሬቻ ትልልቅ አገራዊ እሴቶችን እያስተዋወቀ በዩኔስኮ ላይ መመዝገቡ ብቻ ሳይሆን በትክክል እራሱንም እየገለጸ ያለ ሀገራዊ እሴት ስለሆነ እኛ አይደለንም አፍሪካውያን ራሳቸው እጅግ በጣም እየገረማቸው ነው ያለው፣ በዚህ ሁኔታ ማለት ነው። ስለዚህ ይሄ ተጠናክሮ የሚቀጥል ይሆናል። እኛም የበኩላችን እንሰራለን ማለት ነው።